ለዘላለም የሚያድነው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ ገድላት፣ ድርሳናት፣ ተአምራት ወዘተ እነዚህ መጻሕፍቶች የመዳን መንገዶች ሊሆኑ አይችሉም፣ ለድነትም ሊሰበኩ አይገባም። ይሄንን ትምህርት ጥርግርግርግርግ አድርጎ ስብስብ አድርጎ ስፍራና ቦታ ሊሰጠው ይገባል። ወደ ትክክለኛ የመጽሐፍ ቅዱስ መረዳት እየመጣ ነው ማለት ነው። ከዚህ በኋላ ደግሞ እየቀረፋቸው የሚሄዱ ነገሮች ይኖራሉ ማለት፣ አሰልቺ የሆኑ አንዳንዱ ተረት ተረት ከመጽሐፍ ቅዱስ ትምህርት ጋር ቀይጦ የሚያቀርብ ነው። ሌላ ጊዜ ደግሞ ሐሰት በጣም የሚያበሳጭ ሐሰት የሚያስተምር ሰው ሰላም የተከበራችሁ የማራናታ ቲዩብ ቤተሰቦች፣ ይህ ዘወትር ዕለታዊና ወቅታዊ የሆኑ ጉዳዮችን እያነሳን የምንዳስስበትና እና ትንታኔ የምንሰጥበት ቻናላችን ነው። ታዲያ እናንተም ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዘናችኋል። በመጽሐፍ ቅዱስ ሊያማልድ በሕይወት ይኖራል። ስለ እኛ የሚማልደው እሱ ራሱ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 ለአዳምና ለልጆቹ በሙሉ የቀረበች የማስታረቅ ቃል ናት። የይቅርታ ቃል ናት። የቤዘንነት ቃል ናት። ይቺ ቃል ዓለም እስከሚጠፋ ድረስ የሰው ልጆችን ሁሉ ስታስታርቅ ትኖራለች። እሱ በእሱ በኩል ወደ እግዚአብሔር የሚመጡትን ሁሉ ሊያድናቸው ይቻለዋል። በእሱ በኩል የሚመጡትን ወደ እግዚአብሔር የሚመጡትን ሊያድናቸው ይቻላል። ሕያውናውና ለዘላለሙ ያስታርቃቸዋል። ሕያውነውና ያለው ምንድን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 እኛ ሰዎች ሲድኑ እና እውነትን ወደ ማወቅ ሲደርሱ ደስ ይለናል። በዚህ እግዚአብሔርን እናመሰግናለን። በእውነት መንፈስ ቅዱስ በውስጡ ያለ ሰው፣ የዳነ ሰው፣ የታተመ ሰው በሰዎች መዳን ደስ ይለዋል። በእነሱ ላይ ምንም አይነት እምነት የለንም ማለት፣ ዛሬ የተናገረውን ነገ ሊያፈርስ ይችላል። ዛሬ ያመነውን ነገ ሊክድ ይችላል። የእኛ እምነት በምናገለግለው በእግዚአብሔር ላይ እንጂ እና በቃሉ ላይ እንጂ ሰዎች በሚናገሩት ነገር አይደለም። አሁን የዚህ ሰውዬ እምነት ወደ ትክክለኛ የመጽሐፍ ቅዱስ መረዳት እየመጣ ነው ማለት ነው። ከዚህ በኋላ ደግሞ እየቀረፋቸው የሚሄዱ ነገሮች ይኖራሉ ማለት። እየቀረፋቸው የሚሄዱት በጣም ብዙ ተረት ተረቶች፣ አሰልቺ የሆኑ አንዳንዱ ጥርስ የማያስከድን በሳቅ የሚያንተከትቅ ቀልድና ተረት ተረት ከመጽሐፍ ቅዱስ ትምህርት ጋር ቀይጦም የሚያቀርብ ነው። ሌላ ጊዜ ደግሞ ሐሰት በጣም የሚያበሳጭ ሐሰት የሚያስተምር ሰው ነው። ስለ ሰንበት ሰንበትን ያከበረ ሰው ከሲኦል ለቫኬሽን በየሳምንቱ እየወጣ እሑድን ከንትን ካለ በኋላ ከተዛ ተመልሶ ሲኦል ይገባል እያለ የሚናገር ሰው የጴጥሮስ ዶሮን አልሞተም ብሎ የሚያስተምር ሰው፣ ሹመተ ዶሮ ተሰጥቶታል ብሎ የሚያምን መጠጥ ሁለት ተፈቅዷል የሚል ሰው ዓለም የተፈጠረው ማርያም ስለሚለው ስም ነው የሚል ትምህርት የሚያስተምር ሰው፣ የኃጢአት ስልት ስልቱ እንደበዛ የጽድቅም ስልቱ በዝቷል ብሎ በሌሎችም ወደ መንግስተ ሰማያት ይገባል የሚል ትምህርት የሚያስተምር ሰው ዓለም የተፈጠረው ማርያም ስለሚለው ስም ነው ብሎ በድፍረት የሚናገር ሰው፣ ጳውሎስን ሰው ከሚበሉ ሰዎች ያዳነችው ማርያም ናት ብሎ የሚያስተምር ሰው ነው። በጣም ተቆጥሮ ማልቅ ብዙ ስህተት የተናገረ ሰው ነው። ወደዚህ ቪዲዮ ስንመጣ ግን እዚህ ጋር የተጻፈው ዕብራውያን ሰባት ሮሜ ስምንት የዮሐንስ አንደኛይቱ ዮሐንስ መልእክት ምዕራፍ ሁለት እነዚህ በትክክል የተጻፉት ስለ ክርስቶስ ኢየሱስ ቤዛነትና አማላጅነት እንደሆነ አምኖ የተናገረበትም ነው። this is good። ወደፊትም መጥራት ያለባቸው ነገሮች እየጠሩ ይሄዳሉ፣ ማለት ነው። ሁሉ በአንድ ጊዜ ነገሮች ለውጥ ሊያመጡ ይችላሉ ተብሎ አይጠበቅም። እንዳልኳችሁ ነው የድንጋይ የውሃ ጠብታ ድንጋዩን ይበሳዋል ይባላል። አሁንም በዚህ ዘመን አይታችሁ ከሆነ አጋንንት የሚያስወጣ ሰው፣ ትንቢት የሚናገር ሰው፣ የእግዚአብሔር መንፈስ አሰራር የሚለማመድን ሰው ይቀጠቅጡታል። ከምድር እንዲጠፋ እንዲያብድ ነው የሚፈለገው የሆነ ስህተቱ ተፈልጎ ወላጅ ወይ ደግሞ ሌላው ሰውዬ እዛ ጋር ያጠፋውን እያነሱ ትክክለኛ ፀጋ ያለበትን መቀጥቀጥ የሚሰሩት እነዚህ ፈሪሳውያን ናቸው። እነሱ ጋር ብትሄዱ አጋንንት ያለበት ሰው ዲግሪ ተምሮ ይመረቃል፣ ፔች ሊሊዝ ይችላል፣ ችግር የለም። ዘና ብሎ ከረቫት ካደረገ ንጹህ ከሆነ ቁጭ ካለ ችግር የለም። እዚህ ዘመን ፈሪሳውያን ምን መሰላቸው? የአምልኮ መልክ ያላቸው መጽሐፍ ቅዱስን የሚጠቅሱ ምንም የእግዚአብሔር ኃይል በሕይወታቸው የማይገለጥ ቆንጆ ቆንጆ አማርኛ የሚናገሩ ሰዎች አሉ። አቤት የቃል እውቀታቸው የሚባሉ አቤት አቤት አቤት። እሱማ በቃ ልክልካቸውን ነግራቸው የሚባል አይነሳዋል። እኔ መጽሐፍ ቅዱስ ላይ ልክልካቸውን ነግራቸው የሚል አላቅ ጳውሎስ ነው። አጋንንት ይጠርጋል፣ በሽተኛ ይፈውሳል፣ በልሳን የእኔን ያህል የሚናገር አንድ ጀግና አምጡልኝ ያለ ሰው ከሁላችሁ የበለጠ ልሳነን እና ይኸው፣ ጳውሎስ ማለት ራማሻካታ እያለ የሚውል እብድ ነው። እንደ እብድ ላለው እንዲሆም እኔ በልጣለሁ ያለ ሰው አሜን። የመንፈስ ቅዱስ የጸጋ ስጦታ ተንትኖ የሚያስተምር ብቻ ሳይሆን የጸጋ ስጦታ ብቷ በህይወቱ የሚገለጥ ሰው ከእኔ ጋር ናቸው። ስለዚህ የእግዚአብሔር መንግሥት ውስጥ በናቹራል ሎው ለሰው አእምሮ በሚመች አካሄድ የምትንቀሳቀሱ ከሆነ በእግዚአብሔር መንግስት ውስጥ ትክክለኛ የሆነ ኦፕሬሽናል ቦታ አይኖራችሁም። ሰዎች ሊያከብሯቸው ይችላሉ። መንፈሳዊ ዓለም ላይ ግን ነጠላ ነህ። መንፈሳዊ ዓለም ላይ በመንፈስ አሰራርና ህግ የማትንቀሳቀስ ከሆነ ቦርጫም ልትሆን ትችላለህ። የምታምር ሰው ልትሆን ትችላለህ። ሰዎች የሚያጨበጭቡ ሊሆን ይችላሉ። መንፈሳዊ ዓለም ላይ ግን ነጠላ ነህ። በስፒሪቹዋል ሎ የምትሄድ ከሆነ ግን ድፍድፍ ቅባት ይዘህ ነው የምትንቀሳቀስ። አንተም ታውቃለህ፣ ሴጣንም ያውቃል የምታገለግላቸው ያውቃል። ሳምንግ ዝ ስፔሻል አባት። የአንተ መኖርና አለመኖር ያለው ዲፈረንስ እንዲሁ እንዲና ዲ ነው የሚባል አደለም። የተቀባ ሰው ጉባኤያችሁ ውስጥ ሲኖር እና ሳይኖር ልዩነቱ የሆነ አንድና ሁለት አደለም፣ አንድና ሺህ ነው። ባለፈው የሆነ የሆነ ሰው ሰርግ ሀያ አምስተኛ ዓመት ኢዮቤልዩ ተብለን ተጠርተን ለሶስት ሰዎች ጸሎት እንዲጸልዩ ተሰጠ። ሁለቱ መጀመሪያ ጸለዩ። ከዛ ሶስተኛ ሆኖ ሰው እየጸለዩ ማመን እኮ ነው የማትችሉት። ሶስተኛው ሰው አሜሪካን ሀገር ብዙ አመት ፓስተር ሆኖ አሁን ቀጥቅጠዋቸው እዚህ የሆነ ሌላ ስራ እየሰሩ ያሉ ሰው ናቸው። ጌታ ሲሉ ህዝቡ በሙሉ ሳይፈልገው ሰውየው ላይ ያለውን ቅባት በጣም ተደነቅኩ። ሶስት ሰው ይጸልያዋል። የሁለቱ ወገኖች ጂሶስ እንዲህ ነው የሚለዋቸው ናይጄሪያ ጂሶስ። ሶስተኛው ሰውዬ ሲጸልይ እኔ አለቀስኩ። እግዚአብሔር ሆይ ሶስቱም ልጆች ናቸው። ከዛ ስለ ሰውየው ጠየቁ። ሰውየው አሉ፣ ስማቸውን በጣም የምታውቋቸው ሰው ናቸው ሀይሊ ኮኔክትድ ናቸው። እግዚአብሔር ምስክሬ ነው። ሲጸል ሆኔ አይኔን ከፍቼ ሳይ ሲነቃነቅ ነው። ከፍቼ ሳይ የተሻለ አማርኛ አልተናገሩም። የሆነ ሰማይ ግን እንደዚህ ተርተርተርተር አድርገው ሁላችንንም አፌክት የሚያደርግ መንፈሳዊ ለውስ ሲያመጡ ግን አይቻል። እግዚአብሔር መንግስት የንግግር ጉዳይ አይደለም። እግዚአብሔር መንግስት የመንፈስ ቅዱስ ኃይል ጉዳይ። የእግዚአብሔር መንግስት የመብልና የመጠጥ አይደለችም። በመንፈስ ቅዱስ የሆነ እ እ ደስታና ሰላምና ደስታ ሐሴት፣ ጆይ ኢን ዘ ሆሊ ጎስት፣ ፓወር ኢን ዘ ሆሊ ጎስት። እግዚአብሔር መንግስት ኢዝ አባውት ዘ ፓወር ኦፍ ዘ ስፒሪት። አባቶ ይሄ ሚስጥር ለኔና ለአንድ ሰው ዛሬ ይግባል፣ አሜን። በቃ ህይወቱ ከዚህ በኋላ እንደ ከዚህ በፊቱ መቀጠል አይችልም። ስለዚህ የእግዚአብሔር መንግስት በምንድን ነው በምን ህግ ነው ምንክብ የተዳደረው እስቲ መንፈሳዊ ህግ በሉ ሰዎች የወላቸው የፈለገውን ጥቅስ ይጥቀሱ በመንፈሳዊ ህግ የማይንቀሳቀሱ ከሆነ የሚናገሩት ነገር ከህይወታቸው ጋር የማይዛመድ ከሆነ በእኔ የሆነባቸው? እግዚአብሔር ኃይል ሳይሰጠው የሚልከው ሰው የለም ኃይል ማለት አጋንንት ማስወጣትና ትንቢት መናገር ብቻ አይደለም ማስተማርም ነው መዘመርም ነው ማስተማር ግን፣ አስተማሪ ብቻ ሆኖ የተጠራ ሰው ሲያስተምር ጉባኤው ላይ የሚያልፈው ነገር ኢሞሽንን ቀስቅሶ መሄድ አይደለም። ከእግዚአብሔር ጋር ወስዶ ግጥም አድርጎ የሚያጣብቅ ይሆን። ሳትፈልገው እምባ እየፈሰሰ ነው፣ እየተንዘፍዘፍክ ነው ያለው ከሰውየው ንግግር ጋር አብሮ ቀጥሎ የሚሄድ ወይ እንዲ

ካህናት ልትነግስ ልትገዛ በስልጣን ልትገለጥ እግዚአብሔር በእግዚአብሔር መንግስት ውስጥ ጠርተዋል። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። አንቺ የማትረግጮ ከአንቺ አቅም በላይ የሆነ የጠላት ኃይል የለም። የእግዚአብሔር መንግስት የመንፈስ ቅዱስ መንግስት ነው። የእግዚአብሔር ኃይል መንግስት ነው። ማቴዎስ 12 28 እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲህ እግዚአብሔር መንግስት ወደ እናንተ ደርሳለች። አይ ይሄ ሰውዬ በአጋንንት አለቃ ነው፣ አጋንንትንም ያስወጣል። አሁን መንፈስ ቅዱስን ተሳደባችሁ አላቸው። እኔም ብትሰድቡ ይሰረይላችሁ ነበር። በእግዚአብሔር መንፈስ የሚሰራን በአጋንንት መንፈስ ነው ስላላችሁ ኃጢአታችሁ አይሰራይም። ይህን ነገር ተናገሬ፣ ከዚህ በፊት በደንብ አድርጎ ሚዲያ ላይ ሲሰድቡኝ ነበር። ጌታ ኢየሱስ አጋንንት ሲያስወጣ እዩትና፣ ኖ ኖ ኖ ኖ፣ ይሄ በአጋንንቱ አለቃ ነው፣ ሌላ አጋንንት ያዘዘው ሲሉት፣ መንፈስ ቅዱስን የተሳደበ ምሕረት የለውም ማለት ነው ማለት ነው በእግዚአብሔር መንፈስን የሚሰራ ሰው ከአጋንንት ነው ማለት ነው። ማለት ነው የማይሰራ ኃጢአት ሌላ መንፈስ ቅዱስ እንደዚህ ነ ብሎ ቢሳደብ እኮ የእግዚአብሔር መንፈስ የሚሰራበትን ሰው ከአጋንንት ነው የሚል ሰው የማይሰራ ኃጢአት ነው ነው አይሰራ ግን አለ። ጌታ ኢየሱስ ያስወጣሁት አጋንንት ግን በእግዚአብሔር መንፈስ ኃይል ከሆነ የእግዚአብሔር መንግስት መታላችኋለች። የእግዚአብሔር መንፈስ ሲንቀሳቀስ ጉባኤዎች ውስጥ ካያችሁ፣ ዘ ኪንግደም ኦፍ ጋድ የእግዚአብሔር መንግስት የመብልና የመጠጥ አይደለች በመንፈስ ቅዱስ የሆነ ደስታና ሰላም። ዘ ፓወር ኦፍ ዘ ሆሊ ጎስት ኢዝ ዘ ማኒፈስቴሽን ኦፍ ዘ ኪንግደም ኦፍ ጋድ የእግዚአብሔር መንግስት መታወቂያው፣ የእግዚአብሔር መንግስት ውስጥ እንዳለ ዋናው ማስረጃው የእግዚአብሔር መንፈስ እንቅስቃሴ ሪቫይቫል ሪቫይቫል ሪቫይቫል እንለናል ሪቫይቫል ማለት ሞቶ የነበረ ነገር እንደገና ሪቫይቭ ሲያደርግ ማለት ምንድን ነው ሪቫይቫል እኛ ከሁሌ ሁሌ ሪቫይቫል አለ አስራ ሁለት ዓመት ሙሉ ሲጄ ሪቫይቫል አለ እግዚአብሔር ኃይል ይንቀሳቀሳል ነፍሳት ይደናሉ አጋንንት እየጮሁ ይወጣሉ በሽተኞች ይፈወሳሉ ኢየሱስ ጌታ ወንጌል በዓለም ሁሉ ይሰበካል ስኝ እመከል ሲ ስልጣን አለኝ እባክህ አሁን አንተ ባለሥልጣን ለመስሪያ ቤት ላይ ዋና ሰው ነው። ስለዚህ ስድስት ሰዓት ተኩል ሁሉም የመስሪያ ቤታችን ሰራተኞች የላይኛው ቢሮ እንገናኝ የሚል ቴክስ ብትልክ ይ አጋ ምሳን በላም እንደኛ ሰዎች አይደለንም እንዴ እያለ ግን መቶ ይችላል ከቀረ የማባረር አቅም ስላለው እየተነጫነጨ እሱ ጋር ሲደርስ ግን ኧረ ኧረ ምን ችግር ምሳ ይደርሳል፣ ምን ችግር አለው? ምሳ ሌላ ጊዜ አንበላም እንዴ? ዋናው ስራ ነው ይለዋል። አበሻ እኮ እንደዚህ ነው። የፈለገውን እያለ መቶ መጥቶ ዳ፣ አንተ አይነት ስለሌለ ለራሱ እኮ ነው ታማኝ ያለው ነው አበሻ። ለራሱ ለእግዚአብሔርም ለሰውም ሳይሆን ለራሱ ታማኝ አለ። ተከታታዮቻችን በተከታታይ የምንለቃቸውን ቪዲዮዎች እንዲደርሱት ላይክ፣ ሼር እና ሰብስክራይብ እያደረጉ ቤተሰብ እንዲሆኑም ጋብዘኖታል። ቸር ሰብት